አንድ ሰው ለአስር ሰው ሼር ያደርግልኝ። ፎቶኮፕ ምንድነው ይሄ? ምንው? ኮፒ ሊንክ የሚባለውን ነገር ማድረግ አለባቸው። ማችሉ ከሆነ ጠይቁ። ኮፒ ሊንክ ማለት የሼር ምልክቱን ቀስቱን ነክቶ ኮፒ ሊንክ የሚለውን መንካት፣ አስር ጊዜ ሀያ ጊዜ ሼር ማለት። ደግሞ ሼር ለፈለግከው ሰው ይህን መልእክት ማሰማት። ግን ደግሞ አሁን ምንድነው ጓሩ ጓሩ ምትል ጽጌ ማሚ፣ እኔ ግልቱን ልንገራችሁ፣ እረሙ ያለ ኒካ አንድ ልጅ አርግዛበታለች አንድ ሆኗል። ልጁ አሁን በዚህ ሰዓት ራሴን አጠፋለሁ ወደ ሌላ ሀገር ሄዳለሁ ሰደዳለሁ ሲል ትንሽ እየከበደው ነው ነገሮች ምናምን። ትላት እኮ ተደዋውለናል። እኔ እኮ ያለው ችግር እኔ እንጃ አላውቅም። እኔ ሞዴል ሶፊያ ይላቸዋል በነገራችን ላይ እና ደግሞ ደሴ በጣም የደሴ ልጆች እድለኛ ናችሁ። በጣም አሪፍ መናፈሻ ቦታ ነው ያላችሁ። ቦታው በጣም ነው ደሴ የሚለው አላውቅም። እዚህ ቅሪቅሪ ያለ ነው ግን ከዚህ መታ ወሎ ላይ ሆና የሆነ ትዝ ሲላት ወይም ወሎን ስታስታውስ ልጅቱ ጋር የተጨቃጨቀችው ወይ ማን ሆናችሁ ሁለታችሁ ሲሆን ለአንድ ሁለት ሙዚቃ አሳዩና ተቀወጠ ተቀወጠ ተቀወጠ፣ በወሎ ምድር ላይ ተቀወጠ። ሶስት ቆ ሁለት ቆ ነጃጅቶች አንድ ምንድነው የሚባለው ወንዱ ምንድነው የሚባለው ቆንጆ የእረሙ እናት አድናቂሽ ነኝ። አንቱ አልልም፣ ምክንያቱም በጣም ልጅ እና ደስ የምትል እናት ናት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ሰላም ለኢትዮጵያ ሰላም ለሀገራችን እያልኩኝ ቪዲዮን ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያ ያልኩኝ ዛሬ እንግዲህ ደስ ደስ በሚል አንኳር አንኳር በሆኑ ሀሳቦች መጥቻለሁ ማለት ነው። ውድ ቤተሰቦች እንግዲህ ከነሶፊ ነው የምጀምረው። ትናንትና ቀን በሰራላቸው ቪዲዮ ብዙዎቻቸው እንዳውም ቲክቶክ ላይ ፖስቶቻቸው ኧረ ጠፉ እያላችሁ ነበረ። ከርሞ ስለመጡ የዩቲዩብ ኮሚኒቲያቸው ላይ ፖስት ብዙዎቻችሁ ቶሎ አልደረሳችሁም ይመስለኛል። ሪከመንድ አላረገውም እና በዛ ምክንያት እየጠየቃችሁ ነበር። እንደመጡ እያሳወቅኩ ነበር ቲክቶክ ላይ ፖስቶቻቸው ማለት ነው፣ ቶፊቅና ሶፊ ማለት ነው እና በጣም ነበር ያማረባቸው በሚገርም ሁኔታ። እና ባልታሰበ ሁኔታ ግን ሴቲቱም አብራ ነበረች ማለት ነው፣ ሮዚ ካልተሳሳትኩ እሱማ ማለት ነው። እና አብረው ነበሩ በጣም ደስ የሚል እና የእርቅ ፕሮግራም ነው የያዘጋጁልን የነበረው። በዚህ አጋጣሚ ጸበብ እንደሌለ ከዚህ በፊትም ነግሬያቸዋለሁ ሶፊም ከዚህ በኋላ የምትቀርበት ምንም ምክንያትም የለም። ወሎ ተደጋጋሚ ትሄዳለች። ገና ተጋብተው ወልደው ቤተሰብ ለቤተሰብ በየጊዜው የሄደች ታያለች፣ ትጎበኛለች። ስለዚህ የምታስታውስበት የሚባል ነገር የለም። ግን ደግሞ እንደ አንድ መሄድና እንደ መጀመሪያዋ ግን ደስ የሚል ነገር አድርገ ስለ ሸኛሀት ወይም ደግሞ ልትመጡ ስለሆነ ወደ ሸገር በጣም ደስ ብሎኛል። ረጅም ጊዜ ነው እንግዲህ ያሳለፉበት ትናንትና የሄዱበት ምክንያት ሸረፍ አርጌ ነግሬያችሁ ነበረ። በቀጣይ ደግሞ በሰፊው እነሱ እራሳቸው ይዘውላችሁ የሚመጡት ይሆናል። በነገራችን ላይ እነሱ ታየን ታየን እና ሁሉን ነገር ቦክ ቦክ ማድረግ አይወዱም እንደሌሎቹ። ለዛ ነው ጋይስ እንጂ ብዙ ብዙ አዳዲስ ነገር አለ፣ በጣም ብዙ ማለት ነው። ለማንኛውም ፈጣሪ ባለው ላይ እየጨመረላችሁ ጥሩ ጥሩ ነገሮችን እየሰራችሁ ወደ ራሳችሁ እንድትመለሱ ጥሩ ነገሮች እንድታቀርቡ ጥሩ ህይወት እንዲኖራችሁ እመኛለሁ። እንዲሁም ደግሞ ቶፊቅ በጣም አንዳንድ ሳይሆን በጣም ብዙ የሚባሉ ልጆች ዩቲዩብ እንከፍትላችኋለሁ ብሎ ብር በልቶን ጠፋ። ሳምሪ በቪዲዮ ስሪልን ምናምን አውጭልን ምናምን ምትሉኝ አላችሁ። በተለይ በቲክታክ ብዙ ልጆች እየነገራችሁኝ ነው በውስጥ መስመር እና ይህንን ከራሱ የሆነ ጊዜ መልስ እንደሚሰጣችሁ ተስፋ አደርጋለሁኝ። አንድ ሰው በላ የሚባለው ከድቶ ሲጠፋ ከሀገር ሲሰሽ ምናምን ነው የሰው ልጅ በላ የሚባለው እና እሱ ደግሞ ያለው ሀገር ላይ ነው ያለው፣ ፊት ለፊታችሁ ነው ኢቨን፣ አግኝታችሁ የፈለጋችሁትን መጠየቅ መብት አላችሁ። ስለዚህ ጠይቁት። እንደገና ደግሞ ታውቃላችሁ የነበረበትን ችግር፣ የመኪና አደጋ ደርሶበት ብዙ ነገሮች አሳልፎ ጠፍቶ ከርሞ ነው የመጣው። ታውቃላችሁ እና ቅሬታ ያላችሁ በሙሉ በኮሜንት ሁን እንትንም ቢሆን አብራችሁ ሆናችሁ ሰብሰብ ብላችሁ መጠየቅ ትችላላችሁ። እርግጠኛ ነኝ አዲስ አበባ ሲመለስ ስራውን ጀምሮ እናንተንም ማስተማሩን ይቀጥላል ብዬ አስባለሁ። በዚህ አጋጣሚ ለመማር እያላችሁ ወይም ደግሞ ይሆን ነገር ለማወቅ እያላችሁ ስለ ዩቲዩብ ከፍላችሁ ባትማሩ ደስ ይለኛል። ቶፊክ ጋር ብቻ ሳይሆን ብዙ ልጆች አሁን ይህንን ስራ አድርገው እየሰሩ ስለሆነ፣ ምክንያቱም እናንተ ዩቲዩብን ተምራችሁ ተከፈተ እንበል፣ ከዛ በኋላ የመስራት ፍላጎቱ ከሌላችሁ ምንም ሊያደርግላችሁ አይችልም። ቶፊክ ማለት ነው እና ዋናው ነገር የእናንተ ተነሳሽነት ነው። እውቀትን ደግሞ እኛ ተምረን ድግሪ ይዘን ምናምን አይደለም ያገኘነው፣ እንደ እናንተው በኦንላይን እያየን በሚሰሩ ቪዲዮዎች፣ ሰዎች ሰርች እያደረግን ነው ዩትዩብ ከፍተን፣ እንጂ ተምረን ድግሪ ኖሮ ምናምን አይደለም። ስለዚህ በተቻላችሁ መጠን ዩትዩብን ለመስራት ዋናው ነገር ፍላጎት፣ ሁለተኛ ምን እሰራበታለሁ የሚል፣ ሶስተኛ ደግሞ እውቀትን ከቪዲዮ በማየት መስራትና መጠቀም ትችላላችሁ። ከዚህ ሁሉ ጣጣ ማለት ነው እና እወዳቸዋለሁ ቶፊቅና ሶፊዬ። ወደፊት ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይና አያልቅባቸው እረሙ አብርሽና ጽግሻ እንግዲህ በማሚ ቤት በረሙ ቸኮሌት እናት ቤት ተገኝተው የኔ እናት በዚህ አጋጣሚ በጣም ነው መወዳት። እናቱን የተረጋጋች ሰው በቃ ደስ የሚል ነገር ያላት ልጅ በቃ ማለት ልጇ ሪላክስ ሆኖ እንዲኖር የምታረ የገባት እናት ናት። እና እድሜ ከጤና ጋር ለእናቶቻችን ይስጥልን በቅድሚያ። በመቀጠል ያመጡት ፕራንክ በጣም ትልቅና አስተማሪ ነገር እንዳለው ብዙዎቻችሁ ልትማሩትና ልትረዱበት ይገባል። የሀራም የሆነ ልጅ ባህላል ያልተወለደ ልጅ በፍጹም ሊሆን አይችልም፣ እኔንም ያስጠይቀኛል ያለችው ትክክለኛ መልስ ነው። ይሄ እንደዚህ በአለማዊ ጥሪ መጥራት አልፈልግም። እንግዲህ ታውቃላችሁ ከጋብቻ የተወለደ ልጅ ምን ተብሎ እንደሚጠራ እንደ ሃይማኖታችን ደግሞ የዝሙት ልጅ ነው የሚባለው የዝሙት ከትዳር በፊት የሚደረጉ ነገሮች በሙሉ ዝሙት ስለሆኑ በዝሙት የመጣ ልጅ ሆይ ሆይ እና ለል ብላችሁ አትቀበሉ። ያኔ ማለት መቼም ልጅን ጣሉ ምናምን አይደለም፣ ግን ለሌላው ማስተማሪያ ይሆን ዘንድ ተደስታችሁ የምትቀበሉት ሳይሆን አስተምራችሁበት የምትቀበሉት ነው መሆን ያለበት እና የረሙም እናት ትናንትና ያደረገችው ይሄን ነው። እኔ እኔንም ስለሚያስጠይቀኝ በሀራም የመጣ ልጅ ሊሆን አይችልም፣ የእሷንም ህይወት፣ የህፃኑም የራሱንም ህይወት ነው የሚያበላሸው ብላለች እና በጣም ትክክል ነው። ብዙ ሰዎች በአሁኑ በአሁኑ ሰዓት በተለይ ወንድ ልጅ ችግር የለበትም፣ ካስወለደ በኋላ ጣጣ የለበትም። ከተመቸው ያሳድጋል፣ ካልተመቸው የራሷ ጉዳይ። ጣጣና ኃላፊነት የምትወስደው እናት ናት። ብዙዎች ጋር ካያችሁት ማለት ነው እና ይሄ ነገር በጣም ብዙ እህቶቻችንን ህይወታቸውን ያሰናከለ ብዙ ነገራቸውን ያበላሸ ነው፣ በራሳቸው ጥፋት ማለት ነው እና በአንድም በሌላ ፈልገውም ይሁን ተገደው የሚመጣ ነገር ነው። በእርግጥ ተገደው የሚመጡ ህይወት አስገድዷቸው ህይወት አስገዳቸው ስላቸው ተደፍረው ሊሆን ይችላል፣ በሰው ታለው ምናምን ምናምን ሊሆን ይችላል። ግን አስበው ወደው ፈቅደው ፍቅረኛ ስለሆነ ብቻ አሁን ላይ መጠፋሽ እንደማለ ፍቅረኛ እስከሆነች ድረስ አብራኝ ካልተኛች ጋ ብቻ ወደፊት፣ ቃሉ ራሱ እኮ እንደዚህ በተረት እንኳን ሲጠራ እኮ ቀድመሽ ከሰጠሹ ሰርጉንርሹ ነው የሚለው እኮ። ሀገሬ ሰው፣ እውነቴን ነው የምነግራችሁ ከርማችሁ አንሶላ ከተጋፈፋችሁ ምንም ቢሆን ያ ወንድ አክብሮ ያገባኛል ብሎች እንዳታስቢ። ሲጀመር ለክብር ለህይወት ለትዳር የሚፈልጋችሁ ወንድ ዝሙትን አይጠይቃችሁም፣ ወይ ደግሞ ዝሙትን አያደፋፍራችሁም። አላማ ይኖረዋል። ቆፍጠን ብሎ እንደውም ቶሎ ወደ ጋብቻ እንድትገቡ ነው የሚረዳችሁ እንጂ እንደዚህ አይነት ነገር ውስጥ አይነክራችሁ ማለት ነው። ስለዚህ ማሚ የረሙ እናት የተናገረችው ነገር በጣም ትክክልና አስተማሪ ነገር አለው። እነዚህ ሁለት ብዶች ደግሞ ዳኔና ጽጌና አፍ ዳኔ ልቤ ላይ ያለኮ እናንተ ጽጌ አንስቼ ዳኔ መነጠል አልቻልኩም። አብርሽና ጽግሻ ደግሞ እንግዲህ ፕራንክ እናደርጋለን ብሎ አንገታቸውን አስደፍታቸዋለች። ወይኔ እንዴት ናምን ትላለች ብለ ሲጠብቁ እሱን አልሰራላችሁም ማለት ነው። ለማንኛውም ጥሩ ትምህርት ነበረው። ላይክ፣ ሼር፣ ሰብስክራይብ አሉ ቤተሰብ ወዳችኋለሁ። የነበረን ቆይታ ምስል ነበር። መልካም ጊዜ በድጋሚ ሰላም። ለኢትዮጵያ ሰላም ለሀገራችን ወዳችኋለሁ። ቻቸው